አሰላሙ አሌይኩም ወራህመቱላሂ ወበረካቱህ ፋሚሊ፣ እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና አልሐምዱሊላህ። እንግዲህ ዛሬ በጣም ደብሮን ቤቱን ላስጠልፈን ማለት ነው ከተማ ወጣ ብለናል። ተባባጣ ብለን እየተዝናናን ነው። ሀቂቃ ወላሂ አየሩ በጣም ነው ደስ የሚለው። መንፈስ ነው የሚያድሰው። ያለው ሰኪና ጸጥታው ብዙም የለም። አረቦቹ በነገራችን ላይ ሀዲቃ መውጣት ተተዋል መሰለኝ፣ እና ብዙም ሰው የለም ጸጥ ያለ ነው ቦታው። በዛ ላይ አየሩ ዛፎቹን ሲያንቀሳቅሳቸው ምናምን እያየች ነው የሆነ ትዝታ ምናምን ሁሉ ላይ ይቀሰቅሳል እና እና ደግሞ እኔ እዚህ አካባቢ ይዝቻ ሀዲቃ ላይ ብዙ ትዝታዎች አሉብኝ ወላሂ ሀቂቃ ማለት ነው ብዙ ደስ የሚሉ ትዝታዎች አሉብኝ ይዝቻ ሀዲቃ ላይ እና በሉብን ድመቶቹ፣ ብስ ኧረ በስ ኧረ እና ድመቶቹ እራሱ ከሰው የተላመዱ ናቸው። እንደዚህ ሰው ሲያዩ የሚሸሹ አይነት አይደሉም። እየመጣሁ አጫውታችኋል ምናምን እና በጣም ደስ ይላል። ወጣ ብላችሁ ከታበሉ አንዳንድ ጊዜ ሲደብረን እና እንደዚህ እራሳችን ሲያመንጨንክ ሲለን እንደዚህ ወጣ ብሎ አየር ተቀብሎ መግባት ቀላል ነገር አይደለም። መንፈስን ያድሳል ማለት ነው። ደስታችንን በትልቅ ነገር ካልሆነ ደስታችንን እዚሁ አካባቢያችን ባለ ነገር በትንሽ ነገር መደሰት እንችላለን። ትልቅ ነገር መጠበቅ አይጠበቅብንም። ሁሌም ግዴታ ኢጃዛ መሄድ የለብንም ደስተኛ ለመሆን። ሀቂቃ ኢጃዛ ቤት እንደውም ራስ ምታት የሆነ እንቅልፍ በቃ እንቅልፍ ለቆብ ምናምን የምንመለሰው እንደዚህ ከሄድ ብዙ ጊዜ አንወጣም። እኛ ግን ያው ሁለትም ስለሆን ማዳምም አንዳንድ ጊዜ ያው እንደዚህ ሲደብረን ብዙ ጊዜ ባይሆንም እያስፈቀድን እንወጣለን በደረጃ ላይ እያልን ማለት ነው። አንቺው የተሸፈኘው የተገረጀው ምንድን ነው? እና እላችኋለሁ ላይክ እና ሰብስክራይብ አድርጉ። ደግሞ እውነት አይከፈልበትም፣ አይከፈልበትም። ግዴታ ተላልጠን ተጋግጠን መምጣት የለብንም። ለምንድን ነው እንደዚህ ራሳቸውን ጠብቀው ከካሜራ ጀርባ ሆነው የሚሰሩት? ለምን አታበረታቱን? ሀቂቃ አይምር። እኛ እርስ በርሳችን ካልተመረታታን ማን ያበረታታል? ግዴታ ፕራንክ ካልሆነ ውሸት ካልሆነ ሰብስክራይብ ማድረግ የለብንም ወላ ፍራንክ የሚሰሩትን እንደዚህ ውሸት የሚሰሩትን ከአጅነቢ ጋር እየተላላጡ የሚመጡትን ሂዱና ቻናላቸው ነው ይሁት እንዳለ ቪዲዮዋቸው ራሱ ቫይላር ነው ማለት ነው ቫይላር ነው ቫይላር ነው የምትሉት እንደዛ ነው እንደዛ ነው እና እኛንም ሰፖርት አድርጉን ወይም ሰብስክራይብ አድርጉልን ቪዲዮዋችንን ይሁትልን አይከፈልበትም ብላችሁ ነው እና እንዴት አገኘሽው አየሩ በጣም ደስ ይላል። በጣም ነው የሚመቸው። እዚህ ጋር ሻይ ይዘን መጥተናል። ብስኩት ይዘን መጥተናል። በቆሎ ሁላ ይዘን መጥተን ነበረ፣ በልተን ጨርሰን ነው። አየሩ ሀዲቃው ከጀርባ እንደዚህ ይመስላል ይመስላል። በጣም ደስ የሚል ሀዲቃው አለ። ስራ ቦታችን አጠገብ ያለ ሀዲቃ ነው። በእግራችን ነው የመጣነው። ያው ሴትዮዋን አስፈቅደን ለአንድ ሰዓት ያክል በጣም ደብረውናል ብለናት። ነው የመጣ ነው ማለት ነው። ሴትዮችን አላጀዛውን ይክፈላት፣ እንቢ አላለች አላሳፈረችንም። ነው በዚህ መልኩ አየር ቀይረናል ማለት ነው። ጸጥታው፣ ንፋሱ በጣም ነው ደስ የሚል ሀቂቃ ወላይ። ግዴታ ሩቅ መሄድ የለብንም ለመደሰት ደሳችን በአካባቢያችን። ከፈለግን በትንሽ ነገር እንደሰታለን። እንግዲህ ያለውን ያው ያለመሰገን አይጨምርለትም ነው የሚባለው። ባለን ነገር መደሰት ነው። ነይን ይመስላል አካባቢው ስራ ቦታችን ማለት ነው። በነገራችን ላይ ሰሞኑን ዝናብ ስለጣለ ነው መሰለኝ አየሩ በጣም ነው ደስ የሚለው። ባህር ምናምን ብንሄድ ራሱ ደስ ይለኝ ነበር፣ ግን ያው ባህርኛ አካባቢ በመኪና ምናምን ካልሆነ ባህር ሩቅ ነው ያለው እና መሄድ አንችልም። እና በዚያው አጋጣሚ በነጻ የሚወስደን ካለ እንሄዳለን። ዓይናችንን አናሽም እንላችሁ ነው። እዚህ ደግሞ አባወራው ድመቶች ራሱ ደስ ሲሉ፣ የምር ለማዳ ናቸው እንደዚህ ሰው አይሸሹም። እና በቃ ላብዛባችሁ፣ ላይክ ሸር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱን። ግዴታ እየተላላጥ ነካጅ ነቢ ጋጅ ልጅ ተያይዘን መምጣት አይጠበቅብንም። ከካሜራ ጀርባ ሆኖ መስራት የሚፈልጉ የሚፈልጉቶችን አበረታታቸው። ላይ እንትን አንበልም ግዴታ ተላለጠው ካልመጡ ብለን ወደ ኋላ አንቅር። እኛ እርስ በርሳችን እንበረታታ። ካልሆነ ደግሞ ይቀራላ ይቀራል እንጂ እጅሎች ተያይዘን ከወንድ ጋር እንመጣም። ሲጀመር የለንም እኮ ስለሌለን ነው። ቢኖረን ምን አስደብቀን። ለማንኛውም በቃ ሰላም ሆኖ እንወዳችኋለን። ጠይም ተወዳችኋል ያለ አሟት በነገራችን ደኝ ጉንፋን ይዟት በጣም እየተነፈር እየተፋነ እየተነፋለለች ነው የሚባለው። እየተፈናፈነች እየተፈናፈነች እንደዛው ነው። ዛፍ ራሱ ሲንቀሳቀስ። በነገራችን ላይ ይሄ ዛፍ የብርቱካን ዛፍ ነው ሳክስ